ልብ ብላችሁ አድምጡኝ። ይህን አንድ ነገር ካላደረጋችሁ ህይወታችሁ ተመሳሳይ እና አንድ ይሆናል። የምታመነታና ምክንያት የምትደረድር ከሆንክ ህይወት በፍጹም አይቀየርም። አንድ ቀን መስተዋትን ስታይ ህይወትን እያባከንክ እንደሆነ ትረዳለ። ስኬትን ትፈልጋለ፣ ኃይልን ትፈልጋለ፣ ሰዎች የሚያከብሩትና የሚቀበሉት ሰው መሆን ትፈልጋለ። በቃ አንድ ነገር አድርግ። ብዙ ማሰብ አቁምና ብዙ ማድረግ ጀምር። ይህ ሞቲቬሽን አይደለም። ይህ የተለየ ተሰጥኦም አይደለም። ስለ ጠንክሮ መስራትም አይደለም ይህ ደካማና ጠንካራን የሚለይ ጉዳይ ነው። ይህን የማይታየው ልማድ ብዬ ጠራዋለሁ። ይህን ለማድረግ ቀላል ነው። ብዙ ሰዎች ደካሞች ሆነው የሚቀሩት በአንድ ነገር ላይ ጽናት ስለሌላቸው ነው። የሆነ ነገር በደስታ ማድረግ ይጀምራሉ። እናም መክበድ ሲጀምር በፍጥነት ያቆማሉ። ነገ ይጀምራሉ ሲሉም ይናገራሉ። ነገ ደግሞ በፍጹም አይመጣም። ወደ ጂም ይሄዳሉ፣ ነገር ግን ለአንድ ወይም ለሁለት ቀን ብቻ ነው። በቃ ምን አለፋችሁ ይሰለቻቸዋል። በቃ ቀጣይ ሳምንት ይሄዳለሁ፣ አሁን ቢዚ ነኝ ይላሉ። ለድካማቸው ምክንያት ይፈልጋሉ። እናም ለዚያ ነው ብዙ ሰዎች የሚወድቁት። ምክንያቱም ስኬት በሞቲቬሽን ይመጣል ብለው ስለሚያስቡ። እውነታው ግን እንደዛ አይደለም። ሞቲቬሽን ያጭበረብራችኋል። የሆነ ቀን ከፍ ይላል፣ ወደ ስራም ትገባላችሁ። በሌላ ቀን ደግሞ የመስራት ፍላጎታችሁ ይጠፋል። በዚህ ጊዜ ተሸናፊዎች ምንም መስራት አይፈልጉም። አሸናፊዎች ግን የትኛውንም ነገር ያለ ስሜታቸው ተጽዕኖ ያደርጉታል። ስለ ድካማቸው፣ ስለ ስቃያቸው፣ ስለሚያዩት ነገር ግድ አይሰጣቸውም። በቃ ዝም ብለው ያደርጉታል። ዙሪያችሁን ተመልከቱ። በጣም ስኬታማ ሰዎች በጣም ብልሆች፣ በጣም ብቃት ያላቸውና በጣም ጠንካራ ሰራተኞች ናቸው። በጣምም በወጥነት የሚሰሩ ናቸው። ለምሳሌ ማይክል ጆርዳንን፣ ኮቢ ብሪያንትን መጥቀስ ይቻላል። ኤሎን ማስክን ብንወስድ በሳምንት መቶ ሰዓታትን ይሰራል። እነርሱም በሞቲቬሽን ሳይሆን በልማዳቸው ላይ ነው የተጣበቁት። ይህ ቀዝቃዛና መራሩነታ ነው። ለመስራት ፍላጎት የደለቀን ለመስራት ተነስ። ምክንያቱም ስሜታችሁን እናንተን መቆጣጠር ከጀመረ መውደቅ ጀምራችኋል ማለት ነው። አሁን ሁለት ምርጫ አላችሁ። ሁለት ሰዎችን ውሰዱ! አንደኛው ለስሜቱ የሚሸነፍና በደበረው ሰዓት ወደ ስራ የማይገባ ነው። ይህ ሰው በፍጹም ስኬትንም አያይም። ሌላኛው በሚያስጠላው ሰዓት የሚሰራ ነው። እርሱም ስኬት ዙሪያውን ይከበዋል። ታዲያ አሁን እንዴት ልማዳችሁን መገንባት ኃይላችሁን ከፍ ማድረግ ትችላላችሁ? አንደኛ፣ ጅማሪያችሁን አታክብዱ። በመጀመሪያ ቀን መቶ ፑሻፕ መስራት አይጠብቅባችሁ። በቃ አንድ ስሩ። ይህ ቀላልና አሰልቻ አይደለም። ይህን ያክል ቀላል ነው። ሁለተኛ ዜሮ የሚባል ቀን የለም። ምናልባት ቢደክም ቢያስጠላና ቢደብር የሆነን ነገር ከመስራት ወደ አላትበል አስፈላጊ ቢሆን እንኳን የልማድ ሰንሰለቱን አትበጥሱት። ሦስተኛ በየቀኑ አሳይ። ልብ በል በየቀኑ ትልቅ ነገርን ስታደርግ ነገሮች እየቀለሉ ይሄዳሉ። አንድ ቀን ማንዶንክ ታየዋለ። አራተኛ ሂደቱን ወደዱት። በአንድ ሌሊት ለውጥ ማምጣት አትችል ይሆናል። በጊዜ ሂደት ግን የማይታመን ነገር ታደርጋላችሁ። ሰዎች ይህን እንዴት እንዳሳካው ስጠይቁ ምላሽ ፈገግታ ብቻ ይሆናል ምክንያቶችን ጠቅለህ ስራ ላይ ስላዋልክ